ሰላም ሰላም ሰላም፣ ለእናንተ ይሁን የዩቱ ቤተሰቦቼ። እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ። ያው እየጠፋው እንግዲህ አሁንም ስራ ላይ ሆኜ እስከነሊፎርሜ ነው እናንተ ፊት ለፊት የመጣሁት፣ እስከነ ሊፎርሜ ነው። እንዴት ናችሁ ግን? አላችሁልኝ አንዳንድ ነገሮች እየገረመኝ ሰሞኑ ሚዲያ ላይ በጣም ነው እየገረመኝ ያለው እውነት፣ በእኛ በእኛ ለምንድን ነው የማይበቃው በእኛ ይብቃ? የአረብ ሀገር ረዥም ዓመት መቆየት ለምንድን ነው በእኛ ማይበቃው? ምንመጣው ግን ለሁለት አመት ነው ግን ከሁለት አመት አራት አመት ከአራት አመት ስድስት አመት ከስድስት አመት ስምንት ዓመት አስር ዓመት አስራ ሁለት ዓመት እያል እንደዛ እያን በቃ እድሜያችን ወጣትነት እድሜያችን በአረብ ሀገር እንጨርሳለን። እና በጣም ነው የሚያሳዝነው። ምን እንደ ከፋኝ አንዳንድ ነገሮች የገረመኝ ነገር ቢኖር ምን እንደሆነ ታውቃላችሁ? ገና ወጣት ለጋዎች፣ ገና ለጋ ለጋዎች ማለት ነው። በወጣትነት እድሜያቸው በቃ ያገቡና ወዲያውኑ ያ ወንድ ወደ አረብ ሀገር ነው የሚልካቸው። ወደ አረብ ሀገር ነው የሚልካቸው። እኔ በጣም ነው የሚገርመኝ። ለምን ይሄ ነገር ለምን እስከ መቼ ማለት ያ ያገባት ወንድ ራሱ ወዲያውኑ ወደ አረብ ሀገር ምን ፈልጎ ነው እንደዛ የሚልካት ባገባት በወሩ በሁለት ወሩ ያችን ሴት ወደ አረብ ሀገር ይልካታል። አይገርማችሁም ይሄ ነገር? ግን ከኛ በታች አሉ ታናናሾቻችን። እኛ ማለት ይሄ ሚዲያ ለሆነው በቃ በማይሆን ነገር ትንከምንል። እኛ በፊት የመጣ ነው ጊዜያችን፣ እንዴት እንዳቃጠል ነው የልጅ ፍቅር እያንገበገበን፣ የቤተሰብ ፍቅር እያንገበገበን ቆሎና ቡና ጠጥቶ እዛ ከቤተሰብ ጋር ተሳስቆ መዋል እያማረን ስንት ነገር አለ። እኛ ተጎርተን እዚህ ልብስ መዘነጥ እያማረን መልበስ እያማረን አገራችን ላይ እኮ እንደዚህ በሊፎርም አይደለም ተወጥፈን የምንውለው ዝንጥር የምንለው። እኔ እውነቴን ነው የምላችሁ። እኔ በጣም ነው የሚገርመኝ ግን በእውነት እና እግዚአብሔር ብቻ በሰላም ይገላግለን እንጂ የአረብ ሀገር መቼም አይለቀንም። በወጣትነት እድሜ ደግሞ እየመጡ ጊዜያቸው እየተበላ ብዙ ነገራቸውን እያለ ያሉ ልጆች በጣም ብዙ አሉ። እና አንዳንድ ነገሮች በጣም እየገረመኝ ያለ ነገር አለ። ብቻ የኛ ነገር መች እንደሚያበቃ ግራ ነው የገባኝ። ማለት ምን እንደሆን ታውቃላችሁ እዚህ ሚዲያ ላይ ብልጭ ብልጭ የምንለውን ስለምናሳይ ሌሎቹ እሱን እያዩ በቃ ያሳዝናል። በጣም ነው የሚገርመው እኔ አንዳንድ ነገሮች ሳይ በጣም ይገርመኛል። እስከ መቼ ማለት እስከ መቼ ቤተሰብ እየናፈቀን ልጅ እየናፈቀን የልጅ ፍቅር ሳናይ ጸጉር መሰራት እየፈለግን መልበስ፣ ሻንጣችን ውስጥ ደግሞ የትን ያልነውን መልበስ እንኳን እያማረን፣ እንዴ አረብ ሀገር፣ እኮ ሲባል በእናታቸው እንደዚህ እኮ እንደዚህ ቁጭ ብለን ቲክቶክ ላይ እየለፈለፉ መዋላችን፣ ስንት አይነት ፈተናዎች አሉ። እኔ በጣም ነው የሚገርመኝ። እና ደግሞ እያበረታታችሁኝ ሰብስክራይብ አድርጎ አበረታቱኝ፣ የምለቀውን ቪዲዮች የተወሰነ ደቂቃ ይውልኝ። እሺ፣ አበረታቱኝ። አሁን የሰሞኑ ቪዲዮ እየለቀኩ አደለም። እናንተ ደግሞ እያበረታታችሁኝ እ ወይ አረብ ሀገር፣ አንዳንዴ ክብርም ይለኛል፣ አንዳንዴ የኛ ነገር ማለት በእኛ ቢበቃ ደግሞ አሪፍ ነው በጣም። አሁን ደግሞ ከኛ በታች ታናናሾች ሲጎዱ ማየት በጣም ነው የሚገርመው። ወንዱ ራሱ አረብ ሀገር ሚስቱን ልኮ ከሷ የሆነ ነገር ሲጠብቅ አይገርማችሁ? ምን አይነት ጊዜ ላይ እንዳለ። ልጅ እንኳን ወልዳ ልጅ አስቀምጣ እኮ መታ ቢሆን ጥሩ፣ ምንም ቀጥታ ያገባታል። ይሄ ምንድን ነው? ይሄዳሉ፣ ያወጣላታል። ከዛ በኋላ ቀጥታ እሷን ሞተር የሚኖረው ባጃጅ የሚኖረው ሽጦ እሷን ወደ አረብ ሀገር ይልካታል። ከዛስ እሷ አረብ ሀገር መታም ማታቆው ቋንቋ ነው ግማሹ ይለቃል። ግማሹ ስንት አይነት ጉዳ አለ እዚህ አገር ላይ ከባድ ነው፣ ከባድ ነው። ለማንኛውም እና በተረፈ ደግሞ ቪዲዮችን ወደኛ አበረታቱኝ። አበረታች የኛ ነገርም በዚህ ይብቃ። እኛ ረጅም ዓመት ያስቆጠር ነው፣ ይበቃል። አብዛኛው እንደ ሳያገቡ ባይመጡ ጥሩ ነው። አግብቶ ልጅ ወልዶ ተረጋግቶ ቀስ ብሎ ቢመጡ አሪፍ ነው። ይህ ወዲያውኑ እንደተጋቡ ወዲያውኑ በአምስት ወር፣ በአራት ወር፣ በአንድ አመት የሚመጡ እንጃ። ወልዶ እንደ ሶስት አራት ልጅ አከታትሎ ወልዶ ከዛ በኋላ ምን አባቱ አረብ ሀገርም ቢመጡ ገና። እረ በስመ አብ እና በእኛ ይብቃ ለማለት ፈልጋለሁ።